ሰላም ጤና ይስጥልኝ የተከበራችሁና እየተወደዳችሁ በመላው ዓለም የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ እየደረሳችሁ ያን የጥቅምት 21 ቀን 2018 ዓ.ም ምረት የጣና ቴሌቪዥን የቀን ዜናዎቻችን ይዘንላችሁ ቀርበናል። እስከ እስከመጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዝ የሰዓቱን ዜናዎችን እርሶቹን አስቀድመን እናስተዋውቃችኋለን። ለአፈና የገባው የብልጽግናው ጦር ከበባ ተደርጎበት በርካታ ኃይሉን አጥቷል። የፋኖን የውጊያ ቀን በሚገባ ያሳየ ነው የተባለለት የዛ ዛሬ ሌሊቱ የፋኖ ተጋድሎ በዜናችን የተሰናዳ ቀዳሚ የውጊያ መረጃችን ነው። ብልጽግና ስብሰበውን የበተነበትን ከባድ ጥቃት ያደረሰው ፋኖ ታላቅ ድል ተቀዳጅቷል። የኮማንዶ ሰራዊትም ተመርቆ የውጊያ ስምሪት ተሰጥቶታል። ፋኖን በተመለከተ የወታዳ የተንታኞች ተንታኞች ልዩ መልእክትም በዜናችን አሰናድተናል። ሙሉ መረጃውን ከዜናችን ሰሙታላችሁ። ከፍተኛ ጥንቃቄ የሚፈልገው የደህንነቱ መስሪያ ቤት መረጃ ከእጃችን ገብቷል። ይህ የደህንነቱ መስሪያ ቤት አዲስ የውጊያ እቅድና ህዝብ የግድ ሰምቶ ጥንቃቄ ማድረግ ያለበት ጉዳይ ምን ምንድን ነው የሚለውን በዝርዝር እናስደምጣችኋለን። የህወሓት ነገር እየፈጩ ጥሬ ሆኗል። ራሱን የሰብአዊ መብት ተሟጋች፣ የዘር ማጥፋት ተቆርቋሪና የዲሞክራሲ አባት አድርጎ የሚወስደው ህወሓት ዛሬም ግብዝነቱን ደግሞታል። የህወሓቱን ጀነራል መልዕክት አስመልክቶ ምላሽ የሰጡት ወታደራዊ ተንታኝ ሆድ ሲያውቅ ዶሮ ማታ የሚል ምላሽ ሰጥተውታል። የቀድሞ የትግራይ ክልል ርዕሰ መስተዳደር በበኩላቸው ህወሓት አሁንም ትልቅ አቅም ያለው ኃይል ነው ብለዋል። ሙሉ መረጃውን ከዜናችን ትሰሙታላችሁ። እነዚህና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳ ነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ። ያን በቀጥታ ወደ ዝርዝር ዘገባው እናመራለን። ለማፈን የገባው የብልጽግናው ሰራዊት መታፈኑ ተሰማ። በአማራ ህዝብ ላይ ዘረፈጅ ጦርነት የከፈተው የብልጽግናው ሰራዊት ከፋኖ የሚደርስበት የደፈጣና መደበኛ ውጊያ ስለበረታበት የውጊያ ስልት ቀይሮ ለመዋጋት መሞከሩን ቀጥሏል። የሽምቅ ውጊያ ታክቲክን ተግባራዊ ለማድረግ ጸረ ሽምቅ ውጊያ ልምምድ ማድረጉን መዘገባችን ይታወሳል። በዚሁ መንገድ የፋኖ አባላት ሊያፍን እየተንቀሳቀሰውም የብልጽግናው ሰራዊት ታፍኖ መውጫቶ ማርፈዱን የአፋድ ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ለጣና ቴሌቪዥን ያደረሰው ሰው የግንባር መረጃ ያመላክታልን ከቅርብ ጊዜ ወዲህ የብልጽግናው ጥምር ጦር የሌሊት አፈናነ እና የሽምቅ ውጊያን ተግባራዊ ለማድረግ ጥረቱን ቀጥሏል። የዛሬውን የቀጠናው እንቅስቃሴ አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል ዛሬ ጥቅምት 21 ቀን 2018 ዓመተ ምህረት ከክምር ድንጋይ በሌሊት ወደ ጥጥራ ዳሞትና ሀገረ ገነት እንቅስቃሴ አድርጎም ለማፈን ጥረት ያደረገው የብልጽግናው ሰራዊትም አፋድ ጎንደር ጠቅላይ ግዛት 206ኛ ክፍል ማንኮር አንበሳው ጋይንት ክፍለ ጦር አካል በሆነችው ዋርከው ሻለቃና የተራራው ራስ ጉና ክፍለ ጦር አካል በሆነችው ደጀኔ ሻለቃ አማካይነት ታፍኖ ባርዝባ መድኃኒዓለም፣ ባርዝባ መካሄድና ምክሬ የተባሉ ቦታዎች ላይ በቅንጅ ሲመታ አርፍዷል ሲል ገልጿል። ብልጽግናው የቀን እንቅስቃሴ በማቆም ሌሊት ላይ አፈና ለመፈጸም ጥረት ቢያደርግም ሳይሳካለት ይዞት የመጣውን ኃይል አስመትቶ ከፍተኛ ሰዋዊና ቁሳዊ ድመት ደርሶበት መመለሱም የፋኑን የመዋጋት አቅም ያሳያል ሲል የገለጸው የ206ኛ ከፍ ያለው ከሴ ኮር ቃል አቀባይ ክፍል ጥላት ያቀደው ቅድስ ሲመክንበት የበቀል መውጫ ንጹሃንን በግፍ በመግደል አካባቢው ማህበረሰብ ላይ ዛሬም የተለመደ ልብ ሰባሪ የወንጀል ተግባሩን ፈጽሟል። ይህ የሚያደርገው ደግሞ አስቀድሞም ወደ ጦርነት የገባው ጸረ አማራነት ትረክትን ይዞ እና በጥላትነት የፈረጀውን የአማራን ህዝብ ለመጨፍጨፍ ስለነበረ ነው ብሏል። ቃል አቀባይ ክፍሉ አክሎም ብልጽግና እንደ ህወሓት በግልጽ ከአማራ ህዝብ ጋር የማጎራርዳው ሂሳብ አለኝ ብሎ አይናገር እንጂ የጦርነቱ ዓላማ በዋናነት የአማራን ህዝብ መጠነሰፊ ሁሉን አቀፍ ጉዳ ለመሙላት ማድረስ ነው ሲል ተናግሯል። ይህ በእንዲህ እንዳለ የብልጽግናው አገዛዝ በዛሬ ዕለት ከማለዳው ጀምሮ በተለያዩ አማራ ጠቅላይ ግዛቶች የድሮን ቅኝት ሲያደርግ አርፍዷል። በተለይም በሸዋ ጠቅላይ ግዛት ካጣየ ጀምሮ መዘዞ ባሺ ከሰያት ማጀቴና በእርግቢ በተባሉ አካባቢዎች የተጠናከረ የድሮን ቅኝት አድርጓል። በመሆኑም የአካባቢው ህዝብ ጥንቃቄ እንዲያደርግ ሲሉ የጣና ቴሌቪዥን የአየር ኃይል ምንጮች ገልጸዋል። ከእነዚህ ቀጠናዎች በተጨማሪም በቀጣዮቹ ቀናት በጎጃም ጠቅላይ ግዛትም በተመሳሳይ የድሮን አሰሳና ጥቃት ሊካሄድ መሆኑን ገልጸው ህዝብ ጥንቃቄ እንዲያደርግ አሳስበዋል። በሌላ ዜና የብልጽግናው አገዛዝ በጎንደር ጠቅላይ ግዛት ሊቦከም ከማውራጃም በንጹሐን ላይ የግፍ ግድያ መፈጸሙን የጣና ቴሌቪዥን ምንጮች ገልጸዋል። እንደ ምንጮቻችን መረጃ በትናንት ለሁለት ጥቅምት በሊቦከምከም ወረዳ ቡራ እግዚአብሔር አብ ቀበሌ ልዩ ስሙ ጭሮየ ከተባለ አካባቢ አንድ የአካባቢው ኗሪ ከነድጃቸውም የቤት እንስሳቶችንም በማገድ ላይ የነበረን የስምንት ዓመት ህፃን ጨምሮ በአጠቃላይ ከሰባት በላይ ንጹሐን አርሶ አደሮችን በአሰቃቂ ሁኔታ መግደላቸው ታውቋል። አፋ በጎጃም ላይ ድል ሲያደርግ በወሎ ደግሞ ኮማንዶቹን አስመረቀም። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዮሐንስ አለማየሁ ብርጌድ በብልጽግናው ሰራዊት ላይ በከፈተው ፈጣን ማጥቃት ታላቅ ድል መቀዳጀቱን አስታወቀም። የብልጽግናው አገዛዝ ከአዴትና ከተለያዩ አካባቢዎችም ህዝብን በመሰብሰብ ጽንፈኛውን በፍጥነት ማጥፋት አለብን፣ አሁን የአማራ ህዝብ የሚያስፈልገው ሰላምና ልማት ነው። ልማት እንዳንሰራ ከውስጣችን የወጡት ጽንፈኞች ፈተና ሆነውብናል። ይህን ጽንፈኛ ኃይል ካላጠፋን ትምህርት ማስተማርም ሆነ ልማት መስራት አንችልም። ለዚህ ደግሞ መንግስታችን ጽንፈኛውን ለማጽዳት የሚያደርገውን ዘመቻ ተባባሪ ልትሆኑ ይገባል እያለ ፕሮፓጋንዳ እየሰራ በነበረበት ወቅት ነው። በዚህ ሰዓት ዮሐንስ አርማየው ብሪጌድ ሰራዊት ይህንን የብልጽግና ወታደራዊና ፖለቲካዊ ኃይል በሁለት አቅጣጫ በመክበብ ጥቃቱን ያደረሱ ሲሆን አምስት የመከላከያ አባላት ወዲያውኑ እርምጃ ተወስዶባቸዋል። ሶስቱ ቁስለኛ ሲሆኑ ስብሰባውን መበተኑን የደረሰ መረጃ ያመላክታል። በዚህ የፋኖ ፈጣና ያልጠበቀ ጥቃት የተበሳጨውም የአገዛዙ ሰራዊት ዙ 23 በመጠቀም ደብረ ጽላሉ ወደተባለ ቀበሌ ነዋሪ በሆኑ አርሶ አደሮች ላይ አስወንጭፏል። በዚህ የበቀል እና ኃላፊነት የማይሰማው የከባድ መሳሪያ ተኩስም ህፃናትና ሌሎችም የህብረተሰብ ክፍሎች በተበተኑበት ህዝቡን ለመምታት በታሰበ መልኩ ከርቀት ሲደበድ ብሏል ሲል የዮሐንስ አለማየው ብሪጌድ የህዝብ ግንኙነት ክፍል አስታውቋል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ምኒሊክዝ ልዩ ዘመቻ ለወራት ያሰለጥናቸውን ልዩ ኮማንዶች አስመርቋል። በቅርቡ ዘመቻ አደማሪ ወይም ደግሞ አባናደው ካወጀ በኋላም ከፍተኛ ወታደራዊ ድል የተቀዳጀው አጼ ምኒሊክዝ በወታደራዊ ግንባታ ስኬት ማ ጉዞ እያደረገ መሆኑን አስታውቋል። የዚህ የሰራዊት ግንባታ አካል የሆነው የልዩ ኮማንዶ ሰራዊት ምረቃም አካሂዷል። የአማራ ህዝብ እልውና ለመረጋገጥ ሁለንተናዊ ተጋድሎ እያደረገ ያለው ፋኖ አዳዲስ ምልምል ፋኖዎችን በእግረኛና በልዩ ኮማንዶ ብሎም በሜካናይዝድ ደረጃ እያሰለጠነ ሲሆን አስመርቆ ነባሩን የፋኖ ሰራዊት በሰው ኃይል እያጠናከረ ይገኛል። የአጼ ምኒልክ ህዝብ የስልጠና መምሪያ በበርካታ ቀጠናዎቹ ምልምል ፋኖዎችን እያሰለጠነና እያስመረቀ መሆኑን ገልጾ በቀጣይም ተጠናክሮ እንደሚቀጥል አስታውቋል። የአማራ ፋ ኖ በአራቱም አቅጣጫ ምልምል የፋኖ ታጋዮቹን እያሰለጠነ ወደ ውጊያ እያስገባ ሲሆን በተለይም ባሳለፍናቸው ሁለት ሳምንታት በአራቱም ጠቅላይ ግዛቶች ተመሳሳይ የስራዊት ስልጠናና ምርቃት ተካሂደዋል። የአዳዲስ ተመራቂዎች መኖር የትግሉን ቀጣይነት የሚያመላክት መሆኑን የሚናገሩት ወታደራዊ ተንታኞቹ ፋኖ ከስራዊት ስልጠናና ምርቃ በተጨማሪም በዋናነት ማካሄድ ያለበት ውስጣዊ አንድነቱን ማጠናከር፣ ልዩነቶችና ችግሮችን በራሱ መንገድ መፍታት፣ የጎንዮሽ ውጊያና በስሙ የሚነግዱትን ማለትም በውጭም በሀገር ውስጥም የተሰማሩት የሚሰሩትን ዘራፊዎች ማጽዳትና ፖለቲካዊ ቁመናን ማሳደግ ይገባዋል ብለዋል። ወታደራዊ ተንታኞቹ አክለውም የፋኑን አንድ መሆን የማይፈልገው ጥላት ብልጽግና ብቻ አይደለም። በተለይም በጎጥ አስተሳሰብ ውስጥ የሚገኙ የራሳችን ወገኖች፣ የፋይናንስ አሰባሳቢዎች፣ አንዳንድ የሚዲያ ባለቤቶችና በዝርፊያ የተሰማሩ ኃይሎች በሙሉ የፋኑን አንድነት አይፈልጉትም። እነዚህ ኃይሎች ደግሞ ተመልሰው የፋኑ አንድነት አመቻች ኮሚቴ አባል ሁነው በመምጣት በፋኖ መሪዎች ላይ ልዩነትን የሚያሰፉ ስለሆኑ የፋኖ መሪዎች ማድረግ ያለባቸው ራሳቸውን ችለው የማንኑ ኮሚቴና አደራዳሪ ነኝ ባይን ሳያስገቡ በውስጣቸው ችግሮችን እየፈቱ ሰራዊታቸውን መመሪያ እየሰጡ መቀጠል ይገባቸዋል ሲሉ ማሳሰቢያ ሰጥተዋል። ፋኖ ውስጥ አንድነቱን መፍጠር ካልቻለ በክልሉ የተከፈተው የዘር ማጥፋት ጦርነቱ እየተራዘመና የጥላት እጆችም እየገቡ በአማራ ህዝብ ላይ የሚደርሰውን ፈተናም እየተወሳሰበ እንደሚሄድ ወታደራዊ ተንታኞቹ ምክራቸውን ለግሰዋል። የደህንነቱ ምክር ቤት ሚስጥራዊ ስብሰባ ጥብቅ መረጃ የብልጽግናው ሰራዊት በየግንባሮቹ የሚደርስበት የፋኖ ምት ከአቅሙ በላይ መሆኑን ተከትሎ የተለያዩ የውጊያ ስልቶችን ሲተገብርና ሲከሽቡበት መቆየቱ ይታወቃል። ከኅዳር አንድ ቀን 2018 ዓመተ ምህረት ጀምሮ ተግባራዊ የሚሆን የውጊያ እቅድ በደህንነቱ መስሪያ ቤትና በብልጽግናው መከላከያ ሚኒስቴር ልዩ እቅድ መዘጋጀቱን የጣና ቴሌቪዥን ምንጮች አረጋግጠዋል። የጣና ቴሌቪዥን የደህንነት ምንጮች ከቀናት በፊት በብሔራዊ መረጃና ደህንነት ቢሮ ውስጥም ጥብቅ ስብሰባ ተካሂዶ ነበር። ተሰብሳቢዎቹም ኮሎኔል ሲሳይ ቶላ የመከላከያ መረጃ ክፍል አላፊውም ጀነራል ጌታቸው ጉዲናና ሌሎች የደህንነትና የመከላከያ አላፊዎች ናቸው። ስብሰባቸውም ከህዳር አንድ ቀን ጀምሮ ተግባራዊ የሚደረግ የውጊያ ዕቅድ ለመተግበር ነው ሲሉ ተናግረዋል። ይህ የጥንቃቄ መረጃ ለፋኑ መሪዎችና ለመለው የፋኑ ታጋይ እንዲሁም ለመለው የአማራ ህዝብ አስቸኳይ እንዲደርስ ሲሉ የስብሰባው መረጃ ለጣና ቴሌቪዥን ያደረሱን ምንጮች እንደገለጹት ከህዳር አንድ ቀን 2018 ዓመተ ምህረት ጀምሮ በሁሉም የአማራ ክልል ግዛቶች በሚገኙ መከላከያ ካምፖችና ምሽጎች የተመረዙ ምግቦች ይሰራጫሉ። ከዚያም በውጊያው መሃል ቶሎ ምሽጎችን ለቆ መሸሽ ይደረጋል። የመከላከያ አባላት ምሽጎቹን ደቀው ሲወጡና ፋኖ ሲቆጣጠራቸው ምግቦቹን እንዲጠቀሙባቸው ታስበዋል። በዚህ መንገድ ብዙ የጥላት ኃይል መግደል እንችላለን ብለው መክረዋል። የተመረዙትን ምግቦች ፋኖ ባይጠቀምባቸውም እንኳን በአካባቢው የሚገኙ ሕፃናት ምግቦችን አንስተው እንዲመገቧቸው በማድረግ ህዝብን ሊጨርሱ እቅድ አውጥተዋል። ለዚህ ደግሞ ሁሉም የፋኖ አባላት ግንዛቤ እንዲኖራቸውና ለህዝብ ደን ለማንነት ሲሉም ምግቦቹን እንዲያስወግዱ ሲሉ አሳስበዋል። እቅዱ የተዘጋጀው በመከላከያ የመረጃ ክፍልና በብሔራዊ መረጃና ደህንነት መስሪያ ቤት ነው የሚሉትም የጣናት ቴሌቪዥን ምንጮች የተመረዙት ምግቦች በያዝነው ወር መጨረሻ ማለትም በዘጠኝና በሰላሳ በአራቱም የአማራ ግዛቶች ይጓጓዛሉ። ከዚያ ምግቦቹ በሁሉም ምሽጎች መሰራጨታቸውን ከተረጋገጠ በኋላም ቀድሞ ትንኮሳ ከፍቶ መሸሽ ነው እቅዳቸው ሲሉ ምንጮቻችን አክለው ገልጸዋል። በጦርነቱ ወቅት የኬሚካል የጦር መሳሪያን መጠቀም ሆነ በመርዝ የተመረዘ ምግብን ተጠቅሞ ተፋላሚ ላይ ጥቃት መክፈት በተለያዩ የጦርነት ስምምነቶች የተከለከሉ መሆናቸው ይታወቃል። ለምሳሌ የ1993 ኬሚካል ዌፖንስ ኮንቬንሽን እና የ1925 ጄኔቫ ፕሮቶኮል ላይ በተቀመጠው ስምምነት የኬሚካል የጦር መሳሪያንም ሆነ የተመረዙ ምግብን መጠቀም የተከለከሉ ህጎች ሲሆኑ፣ ኢትዮጵያ የስምምነቱ አካል ናት። ከዚህ በተጨማሪም በተሻሻለው የ1977 የጄኔቫው ስምምነት እና የ2010 የሮሙ ስምምነት የተመረዙ ምግቦችንም ሆነ ቁሶችን በመርዝ መርዞ የጦር ምሽጎችን ለቆ በመሄድ ጥላትን መግደል ከፍተኛ የጦር ወንጀል ናቸው ሲሉ ደንግገዋል። እነዚህን ሁለት ስምምነቶችን አሁንም ኢትዮጵያ የፈረመች መሆኑ ይታወቃል። የብልጽግናው አገዛዝ እስከ ሞት ድረስ እታመንለታለሁ የሚለው ህገ መንግስት ደግሞ ኢትዮጵያ ፈርማ የተቀበለቻቸውን ዓለም አቀፍ ስምምነቶችና ህጎች በዚህ ህገ መንግስት የተከበሩ ናቸው ሲል ይደነግጋል። በዚህ ጉዳይ አስተያየታቸውን የሰጡ የፖለቲካ ተንታኝ የብልጽግናው መንግስት ለህግም ሆነ ለመርህ የማይገዛ መሆኑን ግልጽ ነው። መፍትሄው ፋኖም ሆነ መለው የአማራ ህዝብ ራሱን ከጠላት ጥቃት መከላከል ነው። ለዚህ ደግሞ መረጃዎችን በፍጥነት መቀየር ይገባል። በተለይ የውጊያ ቀጠናዎች አካባቢዎች የሚኖረው የአማራ ህዝብ ልጆቹ ጥንቃቄ እንዲያደርጉ ማሳሰብ ይኖርበታል። ህጻናት የወደቁ ምግቦችንም ሆነ እቃዎችን ባለማንሳት ራሳቸውን ከሞት እንዲጠብቁ የወላጆችና የፋኑ የፋኖ መሪዎች ኃላፊነት ነው ብለዋል። የጣና ቴሌቪዥን ያደረሱን ጥብቅ መረጃዎች በተከታታይ ይዘንላችሁ የምንቀርብ መሆኑን አስቀድመን እየገለጽን ወደ ተከታዩ መረጃችን እናልፋለን። ህወሓት አሁንም ከባድ ነው። አቶ ገብሩ አስራት፣ የቀድሞ የህወሓት ስራ አስፈጻሚ አባልና የትግራይ ክልል ፕሬዚዳንት የነበሩት አቶ ገብሩ አስራት ህወሓት አሁንም ቢሆን የሚናቅ ቡድን አይደለም ከፍተኛ ስጋት መሆን የሚያስችል አቅም አለው ሲሉ ተናግረዋል። አቶ ገብሩ አስራት ሀሳባቸውን ሲቀጥሉም በዚህ ሰዓት ህወሓት ምንም አይነት የፖለቲካ ቁመና እንደማይኖረውና አገርም ሆነ ክልል ለመምራት አቅም ባይኖረውም ለመረበሽና ለማፈራረስ የሚያስችል በቂ አቅም አለው። በተለይ ስብሃት ነጋ ለሴራና ለማፍረስ የሚያስችል ትልቅ አቅም ያለው ሰው ሲሆን እሱ ያሰለጠነውና በገንዘብም የካበት ሀብት ያለው ስብስብ ስላለው የዋት አቅም በቀላሉ የሚታይ አይደለም ብለዋል። የትግራይ አሁናዊ ሁኔታ በአውራጃዊነት የተከፋፈለ መሆኑን የገለጹት አቶ ገብሩ በትጥቅ ትግል ዘመንም ቢሆን ይህ አውራጃዊነት ለድርጅቱ ፈተና ሆኖበት እንደነበርም አስታውሰዋል። በተለይም እንደራያ፣ እንደርታ፣ አጋሜ፣ ተምቢንና ሽሬ የመሳሰሉ አካባቢዎች በዋት የሚደርስባቸው አውራጃዊ መድሎ ከዋት ፍጥረት የጀመረ መሆኑን ገልጸው በ1969 ሰው የመጀመሪያው የፓርቲው እንፍሽፍሽ የተፈጠረው በዚህ ምክንያት ነበር ሲሉ ተናግረዋል። በትግራይ ክልል አሁን ያለውን የህወሓትን ተጽዕኖ መስበር ካልተቻለም ክልሉ ሁለት ጣፈንታ እንደተደቀነበት የተናገሩት አቶ ገብሩ በህወሓት ጠቅላይነት ወይ አገር የመሆን ወይም ደግሞ ዲፋክቶ ስቴት ሆኖ የመግዛት ጣፈንታም ይገጥመዋል። ይህ ካልሆነ ደግሞ ሁለተኛው ጣፈንታው አውራጃይነት ክፍፍሉ አይሎ ክልሉ በጎበዝ አለቃ የሚመራ ይሆናል የሚል ስጋታቸውን አቅርበዋል። አሁንም ቢሆን ከህወሓት ውጭ ሌላ መስማት የማይፈልግ የህብረተሰብ ክፍል አለ ሲሉ የተናገሩት አቶ ገብሩ አስራት በዚህ ሰዓት ህወሓት ፖለቲካዊ ሞት ሞተዋል፣ ነገር ግን የጸጥታ መዋቅሩን የደህንነት ክፍሉንና የገንዘብ አቅምም አለው። ይህን አቅሙን ተጠቅሞ ሌሎች ኃይሎችን ከጎኑ አሰልፈ ና ገንዘብ የሚፈልገውንም ገንዘብ እየሰጠም አቅሙን ማጠናከር ይፈልጋል። በክልሉ የሚሰራውን ኮንትሮባንድ፣ የሰዎች ዝውውርና የጦር መሳሪያ ዝውውር የኢፌዴራል መንግስቱ ያውቃል ሲሉ ህወሓት እየፈጸመ ያለውን እያንዳንዱን እንቅስቃሴም የብልጽግናው መንግስት እያወቀ በዝምታ እንዳለፈው ተናግረዋል። ይህ በእንዲህ እንዳለ የህወሓቱ ጣጣቂ ቡድን መሪ ጀነራል ምግባይ ኃይለ ህወሓት ከኤርትራ መንግስት ጋር ብቻ ሳይሆን ከአማራም ሆነ ከአፋርና አገው ህዝብ ጋር ጥምረት ፈጥረን እንታግላለን ሲሉ ተናግረዋል። ጀነራሉ በትግረኛ ባስተላለፉት መልእክታቸው

የዘር ማጥፋትን ከሚቃወሙ ኃይሎች ጋር ጥምረት እንፈጥራለን ብለዋል። ሆኖም ህወሓት በሃያ ሰባት ዓመታት የስልጣን ዘመኑ ሆነ ባለፈው በአማራ ህዝብ ላይ በፈጸመው ወረራ የዘር ማጥፋት ወንጀል መፈጸሙ ይታወሳል። ከብልጽግናው አገዛዝ ጋር በገባበት ጦርነት ወቅትም ቢሆን በትግራይ ክልል የተፈጸሙ ግፎችና የዘር ማጥፋት ወንጀሎችን የህወሓቱ ሊቀመንበር ደብረ ጽዮንና የወቅቱ የጊዜ አስተዳደሩ ፕሬዚዳንት ጌታቸው ረዳ በበላይነት በመሩት የመቀሌ ዩኒቨርሲቲ ጥናት ሰባ በመቶ የዘር ማጥፋትና የግፍ ወንጀሎች የተፈጸሙት በብልጽግናው መንግስት ጋባዥነት ሰራዊት የጦርነት ተሳታፊ በነበረው የኤርትራ ሰራዊት ነው ብሎ ነበር። በጀነራል መግበይ ንግግር ላይ አስተያየታቸውን ለጣና ቴሌቪዥን የሰጡ የፖለቲካ ተንታኝ በቅድሚያ የዘር ማጥፋት ወንጀለኛውን ህወሓትን እንደ ንጹህ ድርጅት መቆጠራቸው ጀነራሉን ትዝብት ላይ ጥሏቸዋል። ሌላው ደግሞ በዘር ማጥፋት ወንጀል ዋናው ወንጀለኛ ብለው የወቀሱትን የኤርትራ መንግስት የዘር ማጥፋትን የሚቃወም ነው ማለታቸው ደግሞ ሌላው ትዝብት ላይ የጣላቸው ሲሆን ከምንም በላይ ግን የአማራ፣ አገውና አፋር ህዝብም ከጎናችን ይሰለፋል ብለው መግለጻቸው ህዝብን አያውቁትም ማለት ነው ሲሉ ይናገራሉ። ተንታኙ አክለውም ህወሓት በግብዝነት የተጠቃ ድርጅት ስለሆነ የራሱን ወንጀለኝነት ከማመን ይልቅ ንጹሐንን በወንጀለኛነት መክሰስ ከፍጥረቱ ጀምሮ የተጠቃበት ህመሙ ነው ብለዋል። በዚህ ሀሳብ የሚስማሙ አቶ ገብሩ አስራትም ሁሌም በሚደረገው ግምገማ ጥፋተኞቹ አሸናፊዎች ናቸው፣ ተበዳዮቹ ተበዳይ ሆነው ነው የሚወቀሱት ሲሉም ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዳው ዜናችን እየተከታተላችሁት ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ። እያን በዚሁ እንሰናበታለን። ጤና ይስጥልን።